አረ ዘመዋ አንገቷ፣ የአባትሽን በሬ ሶረንን መስለሽ፣ የአባትሽን በሬ መጋለን መስለሽ፣ ይህ ልጅ አበዴ ታስቢኛለሽ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ሁሉ ተማ ሁሉ ሰላም በያላችሁ በሰላማችሁ፣ ብዝት ከፍ ጭምር ብዝዝት ይበልልን። እንዴት ናችሁ? ትንሽ ጠፋን አይደል? ዛሬ የመጣ ነው ደሞ እንደምታየን ፏሽ የመጣ ነው። እና የት እንዳለን ገሰላማታችሁ ሰላም እኮ ልጅ አሰላሙ አሌኩም ወራህመቱላሂ ወበረካቱ ውድ የኛ ፋሚሊዎች እንዴት ናችሁ? እኛ ያው እንደምትዩ እንደናነ አልহামዱሊላ ዛሬ ደግሞ በወሎ ራየ ልብስ የመጣ ነው ያለነው የት እንደሆነ እኔኮ ቀድሜ ለበለከር ነው ገፍተኛልኮ እና ዛሬ ያለነው እንደምታዩት ሀይቅ ላይ ነው ካሜራ ነው አሳያችሁ ቆየት ቆየለው እስቲ መጣ እና ዛሬ ሃይቅን ትንሽ ልንጎበኛት ነው በነገራሽ እዚህ ትንሽ አንቆይ እንቆያለሁ አንድ ሶስት ቀን እንቆይና፣ ከዛ በኋላ ተጓዥ ነን። ሶስት ቀን አራት ቀን እዝነን ብለናል። ከዛ በኋላ ለምን አባካ አራት ቀን ሶስት ቀን ይበቃል። አራት ቀን እሺ፣ እህ እስኪ እነሱ ንገሩ፣ ከማ ቀን እንስራላችሁ ቪዲዮውና? አይ አይ ማይ ካልጠገባችሁ ንገሩና ከዚህ ስላለ አራት ቀንም አምስት ቀንም እናንተ በሉና መቆየት ስለምንችል ቆይታል እንቆይና፣ ጉዞ ወደ አዲስ አበባ ሀገራችን፣ ሀገራችን፣ ሀገራችን እዝ ነው ማለት ይሄ፣ የሷ ሀገር ኑሮ፣ ኑሮ ቦታችን የምንኖረው እዛ ነው እና ፋሚሊዎቻችን ዛሬ እንደዚህ አምሮብን የመጣ ነው። ለእናንተ ልናሳያችሁ ነው እና ትንሽ ዘወር ዘወር እያልናሳያችሁ ሐይቅን እስኪ እናስጎበኛችሁ። እቆይታችሁ የመጣችሁ ታይትኖራላችሁ። እዚህ ጋር መጣችሁ የሀይቅ ሰው ምናም ልጆች ካላችሁ ደግሞ ኮመንት ላይ ጻፉልን። አይ ወሎ፣ ወሎ ላይ የሆነ ሰው እኮ የወሎ ልጆች በሙሉ እኮ የሀይቅ ልጅ ማለት እኮ ነው። ስማ ግን ደሞ የሀይቅ ልጅ ደሞ ያለው ይሄን ቦታ በደንብ ያውቀዋል ያቋል እንደዛ ሆኖ ሳይ ደግሞ በጣም የቆያችሁ ትኖራላችሁ። እዛ እዚህ ሀገር መጣችሁ ለማየት ያልደረሳችሁ ያልበቃችሁ፣ በጣም ቆይታችሁ ፈልጋችሁ መምጣት ያልቻላችሁ ብዙዎች አላችሁና ይሄንንም አስበን ነው ይሄንን ቪዲዮ ለመስራት ያስብ ነው። እስኪ ያለውን ነገር በፊት የምታውቁትና አሁን ላይ ያለውን ሁኔታ እናሳያችሁ ብለን ከች ብለናል እና ለማሳየት እንዴ ወይስ እዚህ ትሆኛለሽ? ሸኔ ብቻ ንጀራ፣ ኧረ እባክህ፣ በዛም አያለሁኝ። እኔ እኮ ተመስጫሉ። ወደ እዛ ሌላ ነው በቃ። ለማንኛውም እንሂድና እንይ። ይህ ሁሉ መቋቋም እኔ አደርግልሽ ስሚ፣ ስሚ፣ ይህን ዛፍ አየሽው? ታሪክ አመጣጡም እንደሆነ ታውቂያለሽ? እኔም አላውቅም። ቤተሰብ ያ በዛ በኩል ያለው ቦታ በፊት የምታውቁት ካላችሁ ያን ተዘግቷል። ሎጂ ነው የሚገርም አሁን በቅርቡ የሚገርም እና ምን

ከቤተክርስቲያን ድረስ በሶስት አመት የነበር፣ እንኳ ቤተክርስቲያኑ የት አካባቢ ነው? ያ ነው በዚህ በኩል ገዳም ምናምን ነበር። ገዳም አለ። ገዳሙ በጣም አትዛጋ ያቻለች አሪያ ነው መሰለኝ። እኔ ራሷ ቤተክርስቲያን ያችና ቤተክርስቲያን አሳ ትጋብዘኝ ይበል። አሳ ቃል አስገባው አስጋብዘኝ። ትጋብዘኛለህ? በረንብ አድርጌ ነው የምጋብዝ፣ በረንብ አድርጌ ኧረ በጣም ግን ሀይቅ፣ እነዚህ ጎጆዎች በፊት እኛ የምናውቃቸው እንትን የምታደርጋቸው ከሆነ እነዚህ ጎጆዎች በጣም ንጹህ ነበሩ። አሁን እኮ ንጹህ ናቸው ማለት አዲስ ነበሩ። አሁን እያረጁ ነው። አንተ ማረጀህ እኮ እኛ ማረጀን። እዚህ ከመጣሁ በስንት ጊዜ ነው የመጣሁ? በስንት ጊዜ ነው የመጣሁ? እኔ በጣም ቆየሁ። እኔ አመት ከምናምን። እኔም እንደዚያ ነው የሚሆነው እኮ ለ ያረሙን እናንተ ደግሞ እርግጠኛ ነኝ በእርግጠኝነት ቢያንስ አራት አመት አምስት አመት እስቲ ውስጥ እንግባ። ይሆናችሁ ነው እ እንግባ ምን ታሪክ ምን እንደልን ምን ይኖራል ምን እንደልን በአለ ሊያት እኔ ጀልሞ ምንድን እንድናች ቆይ ቆይ፣ ዛራ ይሄን ትንሽ ክላስ ነገር ነች። ኦኬ፣ ፍራሽ ምናምን አለ። ታምራለች ግን ሻርጀት እና ፋሚሊ ደሞ ሌላቸዋል ደሞ በጣም ገርመኝ ነገር ከመርከቦቹ መሀል ላይ ስም አላቸው የሆነ ህብር ሰላም። ያ ቅድም ያየ ነው የምሳይበት። ለምንድ ነበር እያተው ደረጃ ደረጃ ደረጃ አንድ ምናምን ደረጃ ሁለት ባስ እንደ ባስ አላቸው ቃል እና ፋሚሊ ው ከዛ ጀምረን እዚህ ድረስ በተናል። አሁን ትንሽ አረፍ ልንለው፣ ግን አረፍ ስንልኮ እዚህ መታመቶ አሳ ነው የሚበላው እሱ ግን በባዶ ነው የሚያንከራተተኛ ሽሙርና ያዘግያልኩ ነው። ኧረ ቁጭን እንደዚህ ቁጭ ብለው የሚጣብሱት ቦታ ላይ ደስ ይላል። አሳ ትበያለሽ። እና ታዲያ እንትን አለ ብሏል። የዝሆን ስጋ አለ። የባህሩ አንበሳ ይሄ ጥርስ እንዲህ ያለ የሱም ስጋ አለ። ይመችሻል። እቺን እንብላት። አይ ባይ ዘ ዌይ እዚህ ጋር ያለው ሐይቅ ደስ የሚለው ነገር ምንም የሚያክል ምንም የሚያክል የሆነ ግን ሰላም መጥፎ ለውሃ ውስጥ ተቀልሻ ከሳና ከሳ ውጭ እኮ ማለት ነው አዙ የለም ምንም የለ በቃ ንጹሕ የሆነ እንትን ነው አዙ በጣም ሰላም ነው ደስ ሲል በጣም አንይድም ደግሞ አስባችኋል። አክተሪስት እንደሆነ እስኪ አንድ ካሜራማን እንዳል አሳይልን። እነዚህም በሙሉ ሀይቅ ነው። ይልን ለእናንተ ብለን እ ከሁሉም የሚገርመኝ ማለት በፊትም አሁንም ላይ የሚገርመኝ ምንድነው እነዚህ የመርከቦች ስሞች ተቀልሽ ሰላሚ ህይወት በሰላም ነው ሄደው እንትን እኛ በደረጃ አንድ በደረጃ ሁለት ነው። እኛ በማን ነበር ደስ ይለኛል። ዱባ ትንሹ ነው። ዱባ የሚል ስም ሲሰጣቸው አይተው ዱባ ሰዎች፣ እንደገና ጥላልቃ ሰዎች። አሁን ዝናብ ይኸው፣ እኛ የምንሰራው የሆነ ደመና በጣም ደመና ሆኖ ነው እየሰራን ያለን። በጣም ይሰጣል እኮ እንታወቂያለን። በጣም ደመና ደመና ሆኖ ቦታ ላይ ነው እንትን። ላውራህ ወይስ ተወው? ላውራህ ወይስ ተወው? እና በቃ እያስታበስን ነው እስኪ እንትን እናድርግ ይደጥበሰው እንሂድና ያ ያ ሰዋቸው ግን እንትን ይላል። እኔ እኮ እንደዚህ አይነት ነገር ሾካቸው በጣም በጣም በጣም በጥንቃቄ ይላል። አሳ መብላት በብልሃት ይባላል። እና እስኪ ለማንኛውም በቃ እዛ የምንሄድ በቦታ

ከሚመቸኝ ነገሮች ውስጥ መካከል ምን መሰለሽ፣ እነዚህ ይመችኛል። መቆጣማ እነዚህ አረ ቀስ ብለሽ እ አንቺ ቀስ ብለሽ ይሄ ለካሜራም አናስቀምጥልኝ አይ ብለኝ ነው። ባይገርማችሁ እነዚህ ትንሽ አሳዎች ሆንበት ምክንያት ትልቁ የለም፣ ትልቁ የለውም ምክንያት አሁን ላይ ያለነው ደመና ደመና ምናምን ዝናብ ምናምን ሊጥል ላይ ነው፣ እና ያለነው በዛ ምክንያት ዝናብ ምናምን ካለ ወደ ውጭ ይሄዳሉ። መሀል ላይ መሀል ላይ ነው፣ ይሄ ነው። በስላልቁን እየበላሁ በጣም አንቺ በብዛት እኮ ደስ የሚል ንፋስ ነው ያለው። እስኪ ሀይቅ አለን አለን አለን አለን ኮሜንት ላይ ገባ እያላችሁ በብልሃት የሚባል ነገር አለ።

የሚቀልል እና ኧረ ወደ እዛ ሙሉውን በልተሽ ለምን አትታመም? ይላል። እሺ ሙሉ እንድብላ እና እታመማለን። ኧረ ፋሚሊዎቹ በጣም የሚያስጠላ ነገር ነው። ለማንኛውም ፋሚሊ እንትን ላይ አይደለሁም። የማ ይሁን ቀን፣ በማ ይሁን ሰዓት እና በማ ይሁን ነገር ፍራንክ ምን ማለት ነው? አሁን ይኸው አ ይቅርታ ለማንኛውም በሉ ብቻው ቅርታ ባል አን ቅርታ አላደርግልሽም። ሰላም አለይኩም ወራህመቱላሂ ወበረካቱ ቤተሰብ ተሳክቶልኛል። ያው ለናንተም ሳልነግራችሁ ፕራንክ እንደማድረግ ለካሜራ ማንና ብቻ የምናውቀው ሁላችንም ወዳችኋለን። ግን አስመስላለሁ ብዬ የምር እየታመምኩ ነበረ። ብቻ ተሳክቶልኛል። ለምን ደፈታት ከዚህ በኋላ እና ያ ቪዲዮ ልሰራላችሁ ላይ ቀን የምትፈልጉት ካለ ኮሜንት ላይ ጻፉልን። ከዚህ ስለሆነ ያለ ነው። እንወዳችኋለን። ሰላም አለይኩም ወራህመቱላሂ ወበረካቱ ባይ።